ሳይን የሳለሰናበታቸው ብታይ እንዴት ተቻክሎ እንደወጡ። ለምን አንተ ላለማየት ነው። እኔ እኮ ዝም ስልሽ ምላስሽ አያርፍም የሆነ ነገር ስልሽ ደግሞ እየየቅ ያለሽ በቃ። በእናት ሲጀምር ከእንቅልፌ ሆን ብለህ ነው የቀሰቀስከኝ። እናቱ፣ አንቺ ጭቅጭቁ ላይ ትቆያለሽ መሰለኝ። እኔ ደክሞኛል፣ ከስራ ነው የመጣሁት። ለምን ከስደት አይሆንም? ምን አገባኝ። ሆ እንደሚስት እግሬ ሲገባ ጠብቀሽ መጨቃጨቁን ተይ? ጭራሽ ባልቶ ነው የሚያምራል እና መቼም መቼ ሚስታል ወንዳዴ። ምንድን ነው ለክርክር የምትመቻቸው? እንዲህ አልገባኝም። ቆይኔ ባለሙ ምን ያንሰኛል? ለሌሎቹ ልትሆን ትችላለህ፣ ለእኔ ግን አትሆንም። ምን ማለት ነው? ሆሆ አንተ ሰውዬ መቼ የእኔ ባልቶን አትችልም። እንዴት ባላቸው እንዴት ናቸው? ስለ ትዳር እያወራችሁ የመጣ ነው ሊሆን ዛሬ ደግሞ የሰኔና የክብሩም ጭቅጭቅ ጭራሽ ወደ ትዳር ውስጥ ገብቶ ባል ለመሆን ወይ ደግሞ ሚስት ለመሆን ያምርሻል እንደ እስከመባባል ድረስ ደርሰዋል። እንዴት ናችሁ የዩቲዩብ ተከታታዮች? እኔ ያለሁላችሁ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ አብራችሁን እንድትቆዩ ግብዣችን ነው። ወገቧን ይዛ ስለ ትዳር አለመግባባት ወይም ደግሞ ትዳር ጥሩ እንዳልሆነ የምትከራከረው ሰኒ ዛሬ ደግሞ ከክብሮም ጋር ፈለፊት ተፋጠው ስለ ትዳር ሲያወሩ ነበረ። ይህንን የሰማችሁ ጽናት ወደ ኪችን ስትመጣ፣ ሰኒ ሰኒዬ፣ ስለ ትዳር ስታወሩ ይሰማው ልበል? ከክብሮም ጋር ስትላት፣ አዎ ስለ ትዳር ልሰሚ ትችያለሽ፣ ግን እኔን አይመለከትም አለቻት። ለምን እንደዚህ ትያለሽ? እንዴት ነው አንቺ ስለ ህይወትሽ አታስብም እንዴ? እኔ እንደ ጽናት አባባል ከሆነ ትዳር ህይወት ነው ማለቷ ነው። ጽናት ይህንንም ደግሞ ከቀመሰችው ነገር ወይም ደግሞ ካየችው በመነሳት ነው። ኪራ ምን ያህል ጽናትን እንደሚንከባከባትና ምን ያህል እንደሚያከብራት ስላየች የሰኒም ቤተሰቦችም ሆነ ሌሎችንም ደግሞ በአክብሮት ውስጥ፣ በትዳር ውስጥ ተቀብሎ ሲያስተናግዳቸው ልቧ ደስ ስላለው ያንንም ደግሞ ሰኒ እንድትጋራ ወይም ደግሞ ሰኒም ትዳር ውስጥ ገብታ የራሷ የሆነ ቦይፍሬንድ ይዛ ያንን ደስታ እንድታጣጥም ስለምትፈልግ ነበር ይህን ጥያቄ ያቀረበችላት። ሰኒ ግን በአቋሟ አሁንም የጸናች ትመስላለች። እና በፍጹም እኔ እኮ ስለ ወንዶች እኔ ነኝ ማቃው። እናንተ ምንም ነገር የምታውቁት ነገር የላችሁም። በተለይ ትዳር ውስጥ ከገቡ በኋላ እንደ ጉር ነው የሚቀያየሩት። የእነሱን ባህሪ ደግሞ ማረም ሌላ ችግር ያመጣል ብላ ታስባለች ሰኒ። አይ አለች ፁናት፣ እንግዲህ አሁንም አቋምሽ ይሄ ከሆነ ለብቻችን ቁጭ ስንል በርጋታ የማስረዳሽ ነገር አለ። አሁን ቁርስ እንብላ ተባብለው ተያይዘው ወደ ሳሎን ሄደዋል። ለወትሮ በሳቅና በጨዋታው የምናውቀውና ሆም ደግሞ ዛሬ ትንሽ ከፍቶት አንገቱን ደፍቶ ለብቻው ሲያስብ ምሩዬ መታለች ማለት ነው። ምርዬ ታውቃላችሁ ለስለስ ብላ ስለምትናገር ተደማጭነት አላትና ናሆሚ ምን ሆነ ነው እንደዚህ የምትሆንብኝ ብላ አስጠየቀው። ነው ለምንድን ነው የምትጨናቂው? አንችኮ የምትጨናቂበት ነገር በሙሉ ዝም ብለሽ ነው፣ ሁሉ ነገር የእግዚአብሔር ፍቃድ ነው አላት። ማለት ነው ምሩዬ። በእውነት እውነት ለመናገር ከሆነ እግዚአብሔር አምላክ ነው ሁሉን ነገር የሚያደርገው እና ያንን ሁሉ ለእግዚአብሔር መተው አለባት። እሷ ህመሟን ወይም ደግሞ ዶክተር ያላትን ብትሰማም አንድ ቀን ወይም አንድ ሳምንት ነህ የቀረህ የተባለ በሽተኛ ድኖ ብዙ ህይወት ሲያይ የምናይበት ዘመን ላይ ነን እና ይህንን እውነት አድርጋ ወይንም ደግሞ በቃ ይሄ የዓለም መጨረሻ ነው ብላ ማሰብ የለባትም። እናትየው ደግሞ ጋብቻቸው እውን እንዲሆን ትፈልጋለች፣ የናሆም እናት ማለት ነው። ዛሬ ደግሞ በስልክ ወይም ለናሆም እንደነገረችው ከሆነ ምሩዬ ጋ መልእክት አድርስልኝ፣ ያንን ነገር እንዴት አደረግሽው ልጅ ልጄ ብላ መልእክት ልካባታለች። እንደዚያ አለችሽ እናቴ ሲላት ኦኬ፣ ይሄ እንግዲህ የሴቶች ጉዳይ ነው አንተን አያገባም ብላ እናሁም ዝም እንዴት ካደረገች በኋላ ብቻዋን፣ ግን ትዳር ልትጠየቀኝ ነው ከትዳር በኋላ ደግሞ ልጅ ትለኛለች። ይሄ ደግሞ በእኔ የማይቻል ነውና ምን ማድረግ አለብኝ ብላ ካሁኑ እንግዲህ ረዘም ያለ ውጥንቅጥ ውስጥ ገብታለች ማለት ነው። እኔ ግን እንደሚመስለኝ ምሩዬ ሁሉን ነገር ለእግዚአብሔር ሰታ መሞከር ያለባትን ነገር መሞከር ነው ያለባት ናሆሜን የመሰለ መልካም ሰው ስለሰጣት እንደው እንኳን በእርግዝና መሀል እንኳን ችግር ቢኖር ካጠገቧ እንደማይለይ ናሆን በጣም የሚያስታወቅ ልጅ ስለሆነ ይህም ደግሞ የእግዚአብሔር ምሕረት ስለሆነ ምንም የምታውቀው ነገር የለም። ና ትዳሩን ባትሸሸው በጣም ጥሩ ነው። በዚህ አጋጣሚ ትዳር አልፈልግም ወይም ደግሞ ጋብቻ አሁን አልፈጽምም ብላ ከእናቱ ጋር ብትጣላ ናሆ ምን ያህል እንደሚጎዳ ታውቃለች። ለናሆም ደግሞ ስስቷ ነው፣ በጣም ነው የምትወደው ናሆም እንዳይጎዳ ከፈለገች ያው ትዳር ውስጥ መግባት አለባቸው ማለት ነው። እንግዲህ እልል ተብሎ በሰው ፊት አልተዳሩም እንጂ አብረው እየኖሩ የትዳርን ሕይወት እያጣጣሙ ይገኛሉ። የጽናት አባት ጽናት ከኪራ ጋር ባላት ግንኙነት ሙሉ ለሙሉ በሚባል ደረጃ በጣም ደስተኛ ናቸው። ነገር ግን አሁን እናንተ እንዳማያችሁ ከሆነ ኑሮን ጀምራችሁታል። በባህላችን መሰረት ግን ያው እንግዲህ ሰርግ ተደርጎ ሽማግሌ ተልኮ እግር ተስሞ ነው የሚወጣውና ልጆች አደራችሁን፣ ተባርካችሁ ቤተሰብ መርቋችሁ ነው ወደ ትዳርና ወደ ልጅ መግባት ያለ ባችሁ ተባርኮ የተጀመረ ትዳር መድረሻው ጥሩ ደረጃ ላይ ነው እና ሁላችንም የቤተሰብ አባላት ልንመርቃችሁ ይገባል። ኪራ፣ አንተም ልጄ፣ እኔ ጽናት ማለት ከአንተ ጋር ስለሆነች እጅግ በጣም ነው ደስ የሚለኝ። አንተ ሰው አክባሪ ነ ስለዚህ እንደውም እኔ በጣም ነው ደስ የሚለኝ። ግን አንድና አንድ ማድረግ ያለባችሁ በህብረተሰቡ ወግና ባህል መሰረት ሽማግሌ ልከ ሰርጋችንን ደግሰን ሁላ መርቀናችሁ ነው ወደ ትዳሩ ዓለም ወይም ደግሞ ወደ ዋናው ነጥብ መሄድ ያለባችሁ ብለዋል። ነገር ግን ያው በጣም ደስ ብሏቸው ነው ከቤት የወጡት ማለት ነው። ከዛም በኋላም እንግዲህ ጽናት ደስ ብሏታል፣ አባቴ አባቴን ደስ በሚልና እኔ በምፈልገው መንገድ አስተናገድኩት፣ ካሁን በኋላ ደግሞ አባቴን ማስደሰት እሱ በሚፈልገው መልኩ አግብቼ አባቴ መደሰት ነው ያለበትና ስለ ሁሉም ነገር እግዚአብሔር ይመስገን ብላ እንግዲህ ኪራም ካሰበው ውጥንቅጥ ታሪክ ውስጥ ወጥቶ የራሷን ህይወትና የራሷን የቤት ደስታ ማጣጣም ጀምራለች። ሌላው ደግሞ እኔ የሚገርመኝ የቅዱስ ባህሪ ነው። ቅዱስ በእውነት በህይወቱ በጣም ችግር ያለበት እና ምናልባትም አሳልፎት ከነበረው ህይወቱ የተጎዳ ልጅ ነው። ግን ሰው ሲከፋ በፍጹም ማየት አይፈልግም። ምክንያቱም ምናልባት እሱ ውስጥ የሚጎዳው ነገር ሌሎቹንም እንዳይጎዳ ስለሚጠነቀቅ ይሆናል። ግልጽ አድርጎ ስላልተናገረ፣ ግን ለሱ ጉዳት ወይም ደግሞ ላለበት ችግር መፍትሄ ሊያገኙለት እስካሁን ድረስ አልቻሉም። ባለፈው ሁሉም ቁጭ ብለው ሲነጋገሩ ሰኒ ከመሀል ወጥታ ብቻዋን ተክዝ ብላ ቁጭ ብላ ስለነበረ እንደምንም ብሎ ካለችበት ትካዜ ሊያወጣት የሚችለውን ሁሉ ሲያደርግ አይተነዋል። በእውነት ቅዱስ በጣም እንደ ስሙ ቅዱስ ነው። ምናልባትም ዛሬ ደስ ስለሚለው ቀን ወይና ደግሞ ወደፊትም ደግሞ ለጋብቻቸው የሆነውን መስተናዶ እያደረጉ ያሉት ጽናትና ኪራ፣ የመጨረሻው መራራ ጽዋን ሊጎነጫት የነበረውን ኪራ ያተረፈው ቅዱስ ነው። ቅዱስ እሱም ራሱ እየተጎዳ ሰው ቢሆንም እንዲህ ተጎርተው መጨረሻ ወይም ደግሞ ተስፋ ለመቁረጥ የደረሱ ሰዎችን መርዳት በጣም ያስደስተዋል። የቅዱስንስ ሕይወት ማንኛቸው የሆኑ ገባ ብለው ጠለቅ ብለው መርምረው እንደው የሆነ መፍትሔ የሚሰጡት እነ ጽናት እንዲሁም ደግሞ ናሆም፣ ብዙም ለቅዱስ ያላቸው አመለካከት እስካሁን ድረስ የተቀየረ አይደለም። ምክንያቱም እሱ ፊት ለፊት የሚናገርና እንዲሁም ጣጣ ያለው ልጅ አይደለም። ጥያቄ እንኳን ጠይቀውት መመለስ ካልፈለገ እዛው የተቀመጡበት ጥሏቸው ይሄዳል። ይህን ሁሉ የሚያደርገው ግን ምንድነው ከበስተጀርባው ያለው ብለው ለማን ነገር አልሞከሩም። እንግዲህ ምናልባት ኪራ ኪራ ነው በጣም እያወቀው የመጣው ቅዱስን እና ከአሁን በኋላ ስለ ቅዱስ ሁኔታ ኪራ ይከታተላል ብለን እናስባለን ማለት ነው። እነሱ ግን አልተረዱትም። የሆነውን ነገር በሙሉ ተረድተውት ቅዱስንም ደግሞ ያለውን ህይወት አናግረውት ከችግሩ መፍትሄ መቼም ሰው ለሰው መድኃኒት ነው አይደለም የሚባለው እውነቴን ነው የምላችሁ ሰው ሰው ባይኖሮ ኖሮ የት ምን ደረጃ ላይ ይደርስ ነበር። በተለይ በፍቅር የተጎዳ ሰው ወይም ደግሞ በህይወቱ ያልሆነ ነገር ውስጥ የገባ ሰው መልካም ጓደኛ አግኝቶ ለዛ ሰው ሲተነፍሰው እንደ በእውነት እንደ ጭቅላት ሕክምና አይነት ስሜት ነው የሚሰማውና አሁንም ቅዱስ ይዞት ያለው ታሪክ ስላለ አናግረውት ወይም ደግሞ እንደ ጓደኛ ቀርበውት እሱንም ካለበት ጭንቀት ማውጣት አለባቸው። ክብሮም እንደዚህ ሰው አይቶ መረዳት የሚችል ሰው ነው። ነገር ግን ከቅዱስ ጋር ብዙም አልተገናኙም። በዚህ ላይ ደግሞ ኮሰረቴን ወይም ደግሞ ሰኒን እያጫወተ ስለሆነ ጠቅላላ ትኩረቱ እሷ ላይ ነው ያለው። እንዴት እንደዚህ ትሆናለች ብሎ ስለሚገምት ማለት ነው። እሷ ሰደበችውም ትክክል ያልሆነ ነገር ተናገረችውም በጣም ይከታተላታል። ምንድን ነው ግን ለምንድን ነው እንደዚህ የምትከታተለኝ ስትለው፣ ያልተኖረ ወጣትነት ስለሚያሳስበኝ ነው እና ከዚህ ነገር ውስጥ እንድትወጪ ስለምፈልግ ነው ብሎ፣ አሁን የእሷ ሕክምና ላይ ነው ያለው ማለት ይቻላል። ሰንዬ ያልገባትም እንጂ ክብሮም ትክክለኛ የሳይኮሎጂ መምህር ነው ማለት ይቻላል። በጣም ነው የሚያውቃት የሚያነባት። ምክንያቱም አትግባ ወይም ደግሞ የሆነ ነገር አታድርግ ብላ ስትነግረው እንኳን ከአንደበቷን ሳይሆን ልቧን ስለሚያዳምጠው ችግር የለበትም ያለችውን ሳይሆን ያላለችውን ነገር አድርጎ አስደስቷት ነው ከቤቷ የሚወጣው። ስለዚህ አንዳንድ ጊዜ የሚገርማት ይመስለኛል። ሆሆ አትግባ ማለት ግባ ነው እንዴ? አታድርግ ማለት እንዴ አድርግ ነው እንዴ? ብላ ሁሉ ጊዜ ግራ እንድትጋባ ያደርጋታል። እሱ ግን የፈለገችውን ነገር ያ ቃል ካንደበቷ የምትናገረውን አርልም የሚሰማት እኔ ኮ ሳይኮሎጂስት ነኝ አይቸሸር ረዳሻለሁ ሲላትም በፍጹም አልተቀበለችም። አንተን ብሎ ሳይኮሎጂስት ትለዋለች። ደግሞ ነገርን ቀለል አድርጎ ስለሆነ የሚመለከተው እንደዚህ አይነት እውቀት ያለው ላይ መስላትም ይችላል። እሱ ግን ካየነው ነገር አንጻር ክብሩም ትክክለኛ ሳይኮሎጂስት ነው። ይህንን የመሰለ ሳይኮሎጂስት ነበር እንግዲህ በነገሮች አለመስተካከል ጎዳና ላይ ወይም ደግሞ የተሳሳተ ህይወት ውስጥ ገብቶ የራሱን ህይወት ሊያጨልም የነበረው። ለኪራ አባት እግዚአብሔር ይስጣቸውና ክብሮብንም እንደልጃቸው ወደ ቤት መልሰውት ዛሬ የያዘውን መልካምና ትክክለኛ አቅጣጫ ይዞ እንዲከተል አድርገውታልና፣ እስቲ ነገ ደግሞ ክብሮም የት እንደሚደርስ ከሰኒ ጋራ ጋብቻ ውስጥ ይገባሉ ወይስ ሌላ ህይወት አለ፣ ሁሉንም አብረን እንከታተላለን። ለዛሬ እንግዲህ እዚህ ላይ ያበቃለው። መልካም ጊዜ።